ይባላል ምናምን፣ ችግር የለውም ሀይ ፍቅር። ላፕ ጥያቄ ምን እንደሆነ ታውቂያለሽ። ኖርማሊ በአባባል ማለት ነው፣ በአባባል ነው። ሁሉም ሰው የሚለው የተለመደ ነገር ነው። ግን ለምንድን ነው ሴት ልጅ ድንግልናዋን የወሰደ ወንድ የማትረሰው? ሁለት አይነት አለው የማትረሳዋ፣ የማትረሷ በፍቅር በትክክለኛ በፍቅር ከሆነ ማለት ነው። አንዳንዶቹ ሰክረው ከሆነ አያስታውሱትም እንዴት እንደሄደ እንዴት እንደሆነም አያስታውሱትም። ግን በትክክለኛ ምንህ ወደኸው ምናምን ከሆነ አይረሳም። ለምሳሌ እሱ ብቻ አይደለም። አንዳንድ ጊዜ ከሰዎች ጋር የተገናኘህበትን አንዳንድ ሰዎች ለአንተ በጣም ጥሩ ሰዎች ሆነውልህ አጋጣሚውን አትረሳም አይደለም? አጋጣሚ ትረሳለ። አንዳንድ ሰዎች ልብ የሚቀሩ ሰዎች የለም። ልክ እንደዛ ሳለው ማለት ነው። ያም ወደው ወደሃት ከሆነ ማለት ነው። እናንተ ወንዶች ትረሳላችሁ እንዴ? ሴቶች ላይ ትኩረት አድርጋችሁ እናንተ በልታችሁ ላጥ ነው እንዴ የምትሉት? ምንድነው የምትለው? ግን እኔ በጣም ብዙ ጊዜ ጥያቄ ይሆንብኛል። ለምንድን ነው ለምንድን ነው የማይረሱት ሴት ልጅ አይደለም እንኳን ይህን ነገር በጣም ብዙ ነገር ትረሳ፣ ይሄን ደግሞ የሚል ነገር ታት ነው ስለሚያደብኝ ነው። ወደን ፈቅደን ደስ ብሎን ወደ ነው ስለሆነ ማለት ነው። ለዛ ነው ማለት ደግሞ፣ የሆነ ሰዓት አስኪ አርቲስት አስኪን ታውቂዋለሽ አ አስኪ ደንደሹ አውቀዋለሁ። የሆነ ሰዓት የሆነ መጠይቅ ላይ እንትን ብሎ ፍቅር ወድሻለሁ እና የሆነ ነገር ተናግሯል እና እና እንደዚህ የማታደርግ ከሆነ እንዴት ይሄን ነገር እንዴት አትረሳም የሚል ጥያቄ ስለሆነ ነው። ስለዚህ ያን ያህል ከባድ ነው ማለት ነው። ወንድምሽ ነው እንግዳው፣ ምን ይመስላችኋል? ገምቱ። እኔ እና እሷ አንዴት ወንድም ናት እንመስላለን? ተው ግን እናንተ ሰዎች፣ ተው ግን አታሳስሱኝ። ተናገሩ፣ እናንተ ራሳችሁ ገምግሙ። ምን በልተ አረሳ በላኝ? አይደለም አረሳ አለች። እህትና ወንድም። ኦ ደስ ይለናል። እህትና ወንድም ምን እንመስላለን? ታድለን መታደል ነው። አረሳ ብለህ አረሳ ብላ ነው ጥሩ ጥያቄን የጠየቀህ። አረሳ አለችህ ነው። እኔ የመጣሁበት መንገድ ሌላ ነው። አሃ ነው ብዙ ጊዜ በማህበራዊ አባባል ነው ያልኩት እኔ እንጂ ለምንድን ነው እንደዚህ የሚባለው? ይህን ያክል ያለ መቅሳት ተጽዕኖ ያሳደርባቸዋሉ የሚል ነገር ነው ያነሳሁት። አሀ እንዴት ተጽዕኖ አለ። የመጀመሪያ የመጀመሪያ ሲሆን የሆን እንትን አለው። ግን ወደኸው ምናምን ወደሃት ወደኸው ሲሆን ማለት ነው ልዩ ነገር አለው። ገብቷል። ይሄ ምንም እኮ እንትን ማለት ግን ሳትወድ እንዳገና ደግሞ በመጠጥ ምናምን ከሆነ ምንም አታስታውሰውም። ብዙ ጊዜ እንደዛ አይነት የደረሰባቸው ሰዎች ሲናገሩ እንትን ይላል። አምንህበት አስብህበት ከሆነ እኮ እያጣጣምክ ነው ማለት ነው። የሆነ ነገር እንትን ስትል አጣጥመው ደስ ብሏቸው እንደዛ ነው። እኔ አላልኩም፣ እሱ ነው ያለው። እኔ የሱን ነው የመለስኩላችሁ እኔ ሊያጋፍጠኝ ነው እንዴ? እሱ እየተሽኮረመመ ራሱ ጠይቆ ይሽኮረመመ ነው እኔ አልተሽኮረመምኩም። እሺ ግን እንዳጋጣሚ መብራት ላይት ሲስበው ጠፋ። ለዛ ነው ያሳቀኝ። ሁሉም ሰዎች እንደዚህ ይላሉ። በእውነት ለምን እንደሆነ እንጃ፣ ጥያቄ ይሆንባቸዋል።